በስመዓብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በመጀመሪያ በክርስቶስ ክርስቲያን በወልድ ውልድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የቅዱስ ድንግል ማርያም የአስራት ያደራ ልጆች በወድድና ባፈቀረን በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። እንደ ሟላችሁ፣ እንደ ምከረማችሁ፣ እንደምን ለዚህ ሰዓት ደረሳችሁ? አሜን። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ አጽናፍ ዓለም እስከ አጽናፍ ዓለም የከበረና የተመሰገነ ይሁን። እንዲሁም አትለየውምና እናቱ እናታችን መቤታችን ቅድስት ድንግል ማርያም ስሟ የከበርና የተመሰገነ ይሁን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እንደየክብራቸው የከበሩና የተመሰገነ ይሁንልን። ዛሬ የምንማማረው መስከረም 21 ቀን ግሸን ማርያም ወይም የብዙሃን ማርያም እያልነ የምንጠራት ስለምንድን ትከበራለች፣ ጌታችን የተሰቀለበት መስቀል ወደ ሀገራችን እንዴት ሊገባ ቻለ፣ የሚሉትን ሁለት አበይ ታሪኮችን እንደ እግዚአብሔር በጎ ፈቃድ አብረን እናያለን። የሚያስተምረን እግዚአብሔር ነው። የጎደለውን አሟልቶ፣ የተጣመሙን አቃንቶ፣ በአፈ መላእክተ አርሞ ያስተምረ ዘንድ ቅዱስ ፈቃድ ይሁንልን። ወደ ዕለቱ ትምህርት ስንገባ በመስከረም 21 ቀን ብዙ ወርሃዊና ዓመታዊ የከበሩ በዓላት አሉ። ከእነዚህም አንዱ የእመቤታችን ቅድስት ድንግል ማርያም በዓል ነው። ስለዚህ መስከረም 21 ቀን የሚከበረው በዓል የብዙሃን ማርያም እየተባለ ይታወቃል። ይህ በዓል በሁለት አበይት ምክንያቶች ይከበራል። አንደኛ ሊቃውንተ ቤተ ክርስቲያን ሃይማኖታዊ ውሳኔ ለማዘጋጀት ከሩቁም ከቅርቡም የተሰባሰቡበት ቀን ነው። ሁለተኛው ግሸን ደብረ ከርቤ እያልን የምንጠራው በዓል ነው። ይህ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት መስቀል በግሸን ደብረ ከርቤ የተቀመጠበት ዕለት ነው። በአርእስቱ ላይ እንዳየነው ዛሬ መስከረም ሃያ አንድ ቀን የብዙሃን ማርያም ይባላል ብለናል። ይህ ማለት ደግሞ እመቤታችን ቅድስት ድንግል ማርያም የብዙዎች እናት መሆኗን ያሳየናል ማለት ነው። ዋናው ምስጢር ግን ኒቅያ የምትባል አገር 318 ቅዱሳን ሊቃውንት የተሰበሰቡበት ቀን ነው። የዚህ ጉባኤ መሰብሰያ ዋና ምክንያት በወቅቱ አርዮስ የሚባል መናፍቅ ተነስቶ ነበረና ይህ መናፍቅም የእግዚአብሔር ወልድ የባህሪ አምላክነቱን አልቀበልም በሚል ክህደት ተሰናክሎ፣ ሌሎቹም ያሰናክል ስለነበረ ሊቃውንተ የቤተክርስቲያንም በተደጋጋሚ ሊመክሩትና ሊገስጡት ቢሞክሩ አላስተካክልም ስላለ እንዲሁም አንዳንድ ሊቃውንትም መለያየት ስለፈጠረ በወቅቱ ኤፌሶን ያስተዳድር የነበረ ታላቅ ቆስጠንጢኖስ ነበርና ስለዚህ የአርዮስ የክደት ትምህርት እልባት እንዲሰጠው ታላቁ ቆስጠንጢኖስ በኒቅያ ጉባኤ እንዲካሄድ አደረገ። በየአገሩ የሚገኙ ሊቃውንትም ጥሪ ወይም መልእክትን አስተላለፈ። በዚህ መሰረትም ከሚያዝያ 21 እስከ መስከረም 21 ቀን 2348 ሊቃውንት በንቅያ ተሰባሰቡ። ይህ ጉባኤ እንደ ቅዱሳን ሐዋርያት ሙታን ያስነሱ፣ ለምጻም ያነጹ፣ አንካሳ ያረቱ፣ የእውራን ዓይን ያበሩ፣ ድውያን የፈወሱ፣ ሌላም ሌላም ተአምራትን ያደረጉ ሊቃውንቶችን ያሰባሰበ የጉባኤ ነበረ። አስተውሉ ሊቃውንቱ ታዲያ ሱባኤ ይዘው በጸሎት ከቆዩ በኋላ ህዳር ዘጠኝ በንጉሥ ኮንስተንቲኖስ ሊቀመንበርነት በኤለስክንድሮስ አፈ ጉባኤነት ጉባኤው በግልጽ ወይም በይፋ ተጀመረ። ሦስት መቶ አስራ ስምንቱ ሊቃውንተ ቤተ ክርስቲያን ባንድነት የወልድ አምላክነትን እንደ አምላክ እናምናለን የሚለውን ባንድነት ደንግገዋል። አሪዮስና መሰሎችንም አውግዘው ለይተዋቸዋል። ስለዚህ ነው የብዙሀን ማርያም የሚባለው። ሁለተኛው ምስጢር ደግሞ ግሸን ደብረ ከርቤ እያልን የምናከብረው የጌታችን መስቀል በግሸን ደብረ ከርቤ ያረፈበት ቀን ስለሆነ ነው። ባለፈው ቪዲዮ እንደተመለከትነው ነው ለንግስት መስከረም 16 ቀን በ320 ዓ ም በዕጣን ጭስ አማካይነት ግማደ መስቀሉ የትኛው ተራራ ላይ እንዳለ ያወቀችበት መስከረም 17 ደግሞ በይፋ ቁፋሮች ጀምረበት በመጨረሻም ታህሳስ አስር ቀን ግማደ መስቀሉ የተገኘበት ቀን ነው። መስቀሉንም በበጎልጎታ ቤተክርስቲያን አሰርታ በዛ ክብር እንዳስቀመጠችው ይህም ጌታችን የተሰቀለበት መስቀል ሕሙማንን ይፈውስ እንደነበር ብዙ ተአምራትን ያደርግ እንደነበር አመልክተናል። ይህንን በስፋት ማየት የምትፈልጉ ወደ ኋላ ተመልሳችሁ በመስከረም 16 የሰራሁትን ቅድስት እሌኒና የመስቀሉ ታሪክ የሚለውን ቪዲዮ ማየት ትችላላችሁ። የፋሪስ ንጉስም መስቀሉን ማርኮ ወደ ፋሪስ ወስዶት ነበረ። በዚህ ጊዜም የኢየሩሳሌም ምዕመናን የድሉን ዜና ሰምተው የአንድ ቀን መንገድ ያክል በመጓዝ ችቦ አብርተው እየዘመሩ፣ እያመሰገኑ ተቀብለውታል ማለት ነው። መስቀሉን ንጉሥ ርቃም የጌታችንን መስቀል ለማስመለስ ህዝቡን ለአንድ ሳምንት ሱባኤ እንዲገቡ በማዘዝና ባዘዘው መሰረት ሱባኤ በመግባት ሊመለስ ችሏል ማለት ነው ከዛ በኋላም ይህ መስቀል ወደ እስክንድሪያ ተዘዋወረ በእስክንድሪያም የሚገኙ እስላሞች ቁጥራቸው እየጨመረ በመሄዱ በእስክንድሪያ ለሚገኙ ክርስቲያኖች ላይ ከፍተኛ ተጽዕኖ ወይም ጫና መፍጠር ጀመሩ መከራ አበዙላቸው እነዛ ክርስቲያኖችም ከዚህ መከራ እንግልት ለመላቀቅ ሁሉም በአንድነት ሆነው መከሩ ለኢትዮጵያዊ አጼ ዳዊት እንዲህ የሚል መልእክትም ላኩላቸው። ንጉሶይ በግብፅ የሚኖሩ እስላሞች መከራ አጽንተውብናልና ኃይልህን አንስተህ አስታግስንድን አሉት። ዳግማዊ አጼ ዳዊትም ለመንፈሳዊ ሃይማኖታቸው ቀንተው ሃያ ሺ ሠራዊት ይዘው ወደ ግብፅ ዘመቱ። በግብፅ የሚኖሩ ኃያላን ነገስታት ፈሩ፣ ስጋትም አደረባቸው። አፄ ዳዊትም እንዲህ የሚል መልእክትም ላኩ። በተፈጥሮ ወንድሞቻችሁ ከሆኑት ክርስቲያኖች ጋር ካልተስማማችሁ መጥቼ ሀገራችሁን አጠፋለሁ የሚል መልእክትን ላከ። እነዚህ ሙስሊሞችም ይህንን ማስጠንቀቂያ በደረሳቸው ጊዜ ፈሩ፣ እንደ ቅድሟቸውም ተከባብረው መኖር ጀመሩ። ክብር ለአምላካችን ይሁን። አፄ ዳዊትም የሁለቱ ሃይማኖት ተከታዮች ተስማምተው ተዋደው መኖራቸውን በሰሙ ጊዜ ደስ ሳላቸው እግዚአብሔርን አመሰገኑ። የእስክንድሪያ ክርስቲያኖችም የደስታቸው መግለጫ የሆን ዘንድ አስራ ሁለት ወቄት ወርቅና ደብዳቤ ላኩላቸው። አፄ ዳዊትም ደስ ተሰኙ። አፄ ዳዊት በነገሱበት ጊዜ በአገሪቱ ወይም በኢትዮጵያ ከፍተኛ ችግር ተነስቶ ነበረ። ታዲያ አንድ የበቃ አባት ወደ ንጉሱ ሂዶ ግማደ መስቀሉ ወደ ሀገራችን ብታስመጣ ረሃቡ ይጠፋል ብሏቸው ነበርና አጼ ዳዊትም የተላከላቸውን አስራት ወቄት ወርቅ መልሰው ለግብፃውያን ክርስቲያኖች ላኩላቸው። እኔ ያደረኩት ይህ ክርስቶስ ፍቅር አስገደኝ ነው እንጂ ሌላ ጥቅማጥቅም ፈልጌ አይደለም። ነገር ግን በአገሬ ችግር ስላለ ክርስቶስ የተሰቀለበትን መስቀል ከላካችሁልኝ ችግሩ ይወገዳል። ስለዚህ በዚህ ወቄት ምትክ መስቀሉን ላክልኝ ብሎ ደብዳቤ ላከላቸው ማለት ነው። በእስክንድሪያ ያሉ ክርስቲያኖቱም ይህንን ደብዳቤ በደረሳቸው ጊዜ ከሊቃነ ጳጳሳትና ኤጲስቆጶሳትም በመነጋገር በመመካከር የጌታችንን ግማደ መስቀሉ ከቅዱሳን አጽምና ነዋየ ቅዱሳን አድርገው በሰረገላና በግመል አስጭነው ሲናር ወይም ሱዳን ድረስ አመጡላቸው። አጼ ዳዊትም በልልታ በእንብልታ ታጅበው ለመስቀሉ እየሰገዱ እየዘመሩ በክብር የጌታችን የመድኃኒታችን የኢየሱስ ክርስቶስ የተሰቀለበትን መስቀል ተቀበሏቸው። ክብር ለአምላካችን ይሁን። ከመስከረም ጀምሮ ለሶስት ቀናት በኢትዮጵያ ሰማይ ላይ ብርሃን ሆነ። ግማደ መስቀሉም ወደ ኢትዮጵያ ሳይደርስ ገና በመጓዝ ሳለ አፄ ዳዊት በድንገት በሲናዊ በሱዳን ላይ አረፉ። እንግዲህ ግማደ መስቀሉ እዛው ሱዳን ላይ ለተወሰነ ጊዜ ቆየ። ከዛ በኋላ የአጼ ዳዊት ልጅ አጼ ዘርዓ ያዕቆብ እንደነገሰ ወደ ሲናር ሄደ። ግማደ መስቀሉና ንዋየ ቅዱሳቱን በክብር ወደ ኢትዮጵያ ይዛዋቸው መጣ። በመናገሻው ከተማ በደብረ ብርሃንም ቤተ ክርስቲያን ሠርቶ በማስቀመጥ ሲፈልግ መስቀሉን በመስቀለኛ ቦታ ላይ አስቀምጥ የሚል ህልም አየ። አጼ ዘርዓ ያዕቆብ ለጊዜውም የመስቀለኛ ቦታ ስላልተገለጠለት መስቀለኛ ቦታ ነው ወዳለው ቦታ መስቀሉን ያስዘዋውረውና ያስቀምጠው ነበረ። አብነት በሸዋ በድሬ ማርያም፣ በእንጦጦ ማርያም፣ ሌሎችም ቦታዎችን አስቀምጦት ነበረ። ነገር ግን አሁንም አጼ ዘርዓ ያዕቆብ በተደጋጋሚ መስቀሉን በመስቀለኛ ቦታ አስቀምጥ የሚል ራእይ እያየ ስለነበረ ለሰባት ቀናት ያክል ሱባኤ ገባ። በመጨረሻም መስቀለኛውን የሚመራ አምደ ብርሃንም ይመጣልሃል የሚል ተገለጸለት። ከሱባኤው ከወጣ በኋላ በፊቱ አምደ ብርሃን ቆመ። በዛ መሰረትም አሁን ካለበት ግሸን አምባ መርቶ አደረሰው ማለት ነው። ክብር ለአምላካችን፣ ለእናቱ ለወላይታ አምላክ ይሁን። አጼ ዘረ ያዕቆብም መስከረም 21 ቀን መስቀሉን በመስቀለኛ ቦታ አስቀመጡት። እኔና እናንተ ዛሬ የምናከብረው ማለት ነው። ከዚህ መስቀል ጋርም በእለተ ዓርብ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲሰቀል ለብሶት የነበረ ቀይ ልብስ፣ ከሮም የመጣ ከለሜዳ፣ ሐሞት የተጣበት ሰፍነግ፣ ዮሐንስ የሳለው ኩራተ ርዕሱም አውረው መጥተዋል ባጭሩ ይህ ዕለት በልዩ የምናከብረው የጌታችን የአምላካችን የመድኃኒታችንና የኢየሱስ ክርስቶስ የተሰቀለበት ደሙ የፈሰሰበት ስጋውም የዋለበት ሁማኑ የፈወሰውበት ሰይጣን ዲያብሎስን ድል የነሳበት እኛን ከጨለማ ወደ ብርሃን ያሸጋገረበት የጌታችን ቅዱስ ዕፀ መስቀል በመስቀለኛ ቦታ የተቀመጠበት በግሸን ደብረ ከርቤ ያረፈበት ዕለት ነው። ክብር ለአምላካችን። በግሸን አምባ በሁሉም አቅጣጫ ቤተክርስቲያን አሉ። ከመስቀሉ በላይ የሚቤታችን ቅዱስ ድንግል ማርያም፣ የቅዱስ ሚካኤል በቀኝ በኩል፣ የቅዱስ ገብርኤል በግራ በኩል ደግሞ የቅዱስ ኡራኤል ቤተ ክርስቲያን፣ እንዲሁም በመካከል መስቀሉ ያለበት ወይም የእግዚአብሔር ቤተክርስቲያን ቤተ ይገኝበታል። ወደዚህ ቦታ ሄዳችሁ በረከቱ መቀበል ለምትፈልጉ ሁሉ እንኳን ደስ አላችሁ። ወደዚህ ቦታ ሄዳችሁ በረከቱ መቀበል ለምትፈልጉ ምእመናን በመጀመሪያ የዚህን ቅዱስ ቦታ ስፍራ ታሪኩን ማወቅ ይጠበቅብናልና ይህን ታሪክ በጥቂቱ ማወቅ ይጠበቅብናል ማለት ነው። ይህ ቅዱስ ስፍራ የሚገኘው በወሎ ክፍለ ሀገር ሲሆን ከአዲስ አበባ 480 ኪሎ ሜትር ርቆ ይገኛል ማለት ነው። አምላካችን ላስተማረን ለገሰጸን ክብር ይድረሰው፣ ለእናቱ ለእኛም እናታችን ለቅድስት ድንግል ማርያምም ምስጋና ይድረሳት። የሰማነው በዝነ ልቦናችን ያሳድርልን። ወስብሃት ለእግዚአብሔር ወለወላዲቱ ድንግል ወለመስቀል ክቡር። ይቆየን ለዘላለሞ አሜን።